ሰላም፣ የዶንኪ በጎ ቤተሰቦች፣ አዲስ አልበም ዛሬ አብረን እንመርቃለን። መሰንቆንያዝ ትንሣኤን ላሳየን የሚሰኝ አዲስ አልበሟን ይዛ ከጅማ ድረስ የመጣችው የቤተ ክርስቲያን አገልጋይ ዘማሪት ፀሐይ ጌታሰው እዚህ ስቱዲዮ ድረስ አዲስ አበባ በአካል መታ አዲሱን አልበሜን ተዋወቁልኝ ብላናለች በጣም ደሳስ የሚሉ ዝማሬዎችን እንደዘመረች ተስፋ በማድረግ እኛም ዛሬ ስቱዲያችን ድረስ ጋብዘናታል። የመጀመሪያ አልበሟ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖናና ስርዓት ውስጥ ዝማሬዋ ማለፉን በሀገረ ስብከቷ አስገምግማ እውቅና ተሰጥቷት ነው የመጣችው። እችን እህታችንን ለማበረታታት ድምጿን ለመስማት አዳዲስ ዝማሬዎች ለማዳመጥ ጓጉተን ነው የተቀበልናት ዘማሪት ፀሐይ ጌታ ሰው እንኳን በደህና መጣሽ። ንደና ብያቸው። በጣም ተውበሽ ነው የመጣሽው፣ አምረሽ፣ አለባበስ። የጅማ ልጅ ነሽ። በጅማ አንድ ሰዓት መንገድ ጎጀብ። ገጠር ነው ከተማ ነው? ትንሽ ከተማ ነገር። ልጅነትሽን እዛው ነው ያሳለፍሽው ወይስ እዛው? እስከ ስንት አመትሽ? እስከ ሰባተኛው ክፍል። ኦኬ ሶ፣ ልጅነት ምን ይመስል ነበረ? በጣም ሀርድ በሆነ ቤተሰብ ውስጥ ነው ያለፍኩት። ማለት በቁጥጥር ስር ማለት ነው። ክርስትና ሰርግ ምናምን ራሱ ታጅበን ነው የምንሄድ ፓዘር ይወስደናል ይመልሰናል። ከትምህርት ቤት ስትመለስ ምናምን የት ነበርክ ትባላለች። ከባድ ነው በጣም። ሰንበት ትምህርት ቤት ታዲያ የጀመርሽው እዛው ወጀብ ነው ወይስ ጅማ? ሰባተኛ ክፍል ሲሆን ጊምቦ ሄድኩኝ። ኮኝ ሲስተር ጋር ማለት ነው እሺ። ያመመኝ ስለነበረ ሲስተርም ብቻዋን ስለነበረች በቃ አንድ ላይ ሆኑ ተብለን እዛ ሄድና እዛ ተመዘገብኩኝ። እስከ አስረኛ ክፍል ምናምን እዛ ቆየሁ። አስራ አንድ ደግሞ ወደ ጅማ ስመጣ በሸኝ ገባው እዛው ሰንበት ትምህርት ቤት። አስራ አንደኛ ክፍል ስትገቢ ነው ማለት ነው? አዎ ጅማ የገባው እንጂ ከዛ በፊትም ነበርኩ ሰንበት ትምህርት ቤት። ከዛ ስቲል ነው እዛው ሰንበት ትምህርት ቤት ነኝ ምናምን እንደ ሃይማኖት ሰንበት ትምህርት ቤት ምን ቤተ ክርስቲያን ደብረ ይፍራታ እመቤታችን። አሁን አልበም አውጥተሻል፣ ስንት መዝሙሮች ናቸው? አስር። ግጥሞቹን ራስሽ እንደምትጽፊ ነው ያጫወትሽን ከዚህ ቀደም ና ግጥም ለመጻፍ ስትነሺ፣ ልጻፍ ብለሽ የምትነሺ ወይስ የሆን ነገር አይተሽ ውስጥ ሲነካ ነው? መንገድ ላይ እየሄድኩም ሊሆን ይችላል የሆነ የወደቀ ረጣት ምናምን አስች እጽፋለሁ፣ ቅጠልም ከሆነ እጽፋለሁ። እንዳይጣፋብኝ ማለት ነው። አጋጣሚ ነው የሚመጣው፣ ቁጭ ብዬ ምናምን አይመጣልኝም። ስብከት ላይ ስትማሪ ነው? ስብከት ያው መጽሐፍ ቅዱስ ምናምን ሌሎች መጽሐፍቶች አንዳንድ ያነባሉ። ከዛ ከዛ ነው ይመጣል። መጀመሪያ ግን መነሳሳቱ ከየት መጣ? አሁን ዝማሬ ላውጣ ስቲ ፕሮሰሱ ከባድ ነው፣ ሂደቱ ያን ሁሉ ሂደት አልፌ ሄጄ ሰው አዳምጦት ልፋቴን አገኘዋለሁ ብለሽ እንድትነሳሺ ሰዎች ነው ያበረታቱሽ ወይስ በራስሽ ነው ያው መጀመሪያ ከቤተሰብ ነው። ቤተ መቅደስ ማለት ይቻላል ያደግ ነው። ማዘርም ለሷ ብቻ አይደለም ለሁሉም ሰው ነው፣ ጸሎት ጸልየውና ፋዘርም አይሄድም ነበር ቤተ ክርስቲያን፣ በቃ በጸሎቷ መለሰችው ማለት ነው። ከዛ እሱ ሆነ። አንደኛ በዙሪያሽ ያሉ ሰዎች እኔ መዝሙር ማውጣት እፈልጋለሁ እስቲ ምን ይሉሽ ነበር? ከባድ ከሆነ እንዴት ነው የምታስብ ምናምን ይላል። እኔ ይቻላል ነው በቃ ማለት ደሞ እርግጠኛ ነበርኩኝ። እግዚአብሔር ረዳኝ አወጣው ማለት ነው። አውደ ምረት ላይ ትዘምሪያለሽ ብዙ ጊዜ ያኔ እንደ ውች ልጅ ዘማሪ ብትሆን መዝሙር ብታወጣ የሚሉ ሰዎች ነበሩ። ይላሉ ለምን አታወጭ ይላሉ። አወጣለሁ፣ አንዱ ቀን እግዚአብሔር ፈቀደ ቀን ምናምን እላቸዋለሁ። ምን ያክል ጊዜ ፈጀብሽ ከሀሳቡ ጀምሮ እስከ ዛሬ መጀመሪያም አራተኛ ክፍል ምናምን እያለሁ ነው ግጥም መጻፍ የጀመርኩት። ስለ ኢትዮጵያ ምናምን ነበር ምጽፈው። እሺ ወደ አምስተኛ ክፍል እየደረስኩ ሲሄድ ለምን መንፈሳዊ ነገር አልጽፍም ብዬ መንፈሳዊ ነገር አምስተኛ ክፍል ምናምን እያለሁ ጀመርኩኝ። እኛ አሁን ራሱ እኮ እዚህ አስተሳሰብ ላይ አልደረስም፣ ይህን ሁሉ ዘመን ቀርጥፈን በልተን። ሁለት አመት ምናምን ሆነኝ፣ በቃ መስራት ከጀመርኩ ማለት ነው። ከዛ የሆነ ይበላሽ ይባል ኢዲት አደርገዋለሁ የሆነ ቦታ ሲደርስ፣ የሆነ ሰው ስታሳየው ይሄ እዚህ ጋ ትክክል አደለሽም ምናምን ይላል። ውስጥሽን ሁልጊዜ ስትዘምሪው ሚነካሽ የትኛው ነው? ይሄ ፋሲካ ተይ እንጂ ለምን? ከሞት ወደ ሕይወት የተሸጋገርንበት ስለሆነ እስቲ ትንሽ ልታሰሚን ትችላለች? የጽድቅ ልብሳችን መርገም የሆነበት አለ ፈያ ዘመን በትንሳኤ ሕይወት በድንግል ማርያም

ተደ መሰሰልን የዲያብሎ ሴራ መሰንቆንን ያዝ በገናን እንደርድር እንደ ዳዊት ከበሮ ይመታ ትንሣኤን ላሳየን ሞታችንን ለረታ በስጋ ብናልፍ ሕያው ናት ነፍሳችን፣ ሞትን አሸንፏል ኢየሱስ ጌታችን። መርገምም ቀረልን ጽድቅ ነው ለሁሉ ባር ነትም ቀርቷል። ልልልልል በሉ መሰንቆንን ያዝ፣ በገናን እንድርድር እንደ ዳዊት ከበሮ ይመታ፣ ትንሣኤን ላሳየ ሞታችንን ለረታ ስማሪ መላእክት ያስማልን ስማት ያወርስልን። ይገርማል። የትንሣኤው ጉዳይ በጣም ስሜት ይሰጥሻል ማለት ነው ያው ለማንም የማይቻል ነው ሞትን አሸንፎ መነሳት ማለት ነው። ያም የሆነው ደግሞ ዓለምን ካለ መኖር ወደ መኖር ለማምጣት ሲገረፍ ሲሰቀል የነበረው ያለ ጥፋቱ ነው። ከዛም ደግሞ የሞተው ለእኛ ሲል ማለት ነው። በቤተ ክርስቲያን አገልግሎት በወጣትነት በተለይ በሰንበት ትምህርት ቤት ሕይወት አንዱ ጥያቄ የሚሆንብን ነገር የወደፊት ሕይወታችን ወዴት ይሄዳል የሚለው ነው ወይ ወደ ምንኩስና ራሱን ለእግዚአብሔር ሙሽራ አድርጎ ይጸድቃል፣ ወይ ደግሞ እግዚአብሔር በፈቀደው በተቀደሰው ጋብቻ በትዳር እግዚአብሔርን አክብሮ ይጻናል። እንዳልሽው እና ለመንኩስ ለአግባ ራሱ መጀመሪያ አንድ ፈታኝ ነገር ነው። ለአግባ ብሎ ደግሞ ከወሰነ ሰው ማንን ለአግባ ደግሞ ሌላ ፈታኝ ነገር። ያው አንቺ ደግሞ ወይዘሮ ተብለሽ ነው የምትጠሪ እና በሰንበት ትምህርት ቤት ሕይወት ያ ነገር እንዴት ነበረ? እንዴት ወሰኝ? ከዛስ ወደ ትዳር እንዴት ልትመጭ ቻልሽ? በቤተ ክርስቲያን አግብቼ በትዳር እየኖርኩ ማገልገል ነው የምፈልገው እኔ። ግን ያው መስፈርቴን የሚያሟላ ሰው አግኝቻለሁ። እውነት መስፈርት ማውጣት የጀመርሽው ከስንት ክፍል ጀምሮ ነው? ሶስተኛ ዓመት ላይ ነው ያገባሁት። መስፈርትሽ መነገር ይችላል? ፈራ እግዚአብሔር ያለው ሰውን የሚያከብር አንተ ነው የሚያከብር እሱን ሰው ደግሞ አግኝቼዋለሁ። ኧረ ተይ። አሁን ከባዱ ነገር እኮ አንዳንድ ሰው በጓደኝነት ጊዜ ጥሩ ካራክተር ነው የሚያሳየው፣ እና ፈሪሃ እግዚአብሔር ያሉ ሊመስል ይችላል፣ ሪያሊቲው ላይሆን ይችላል። እንዴት ነው ያወቅሽው አንቺ የእውነተኛ ማንነቱ? አንድ አካባቢ ነው የምንሰራ። በሁለት ቀን በሶስት ቀን ነው ያወቅኩት። አራተ እውነት። ጓደኝነቱ ከተጀመረ በኋላ ወደ ትዳር የሚለው ነገር የአንቺን ፍላጎት በዛ ሰዓት ነበር ወይስ ድንገት ነው የሆነብሽ? አንድ አመት ከምናምን በኋላ ነው የተጋባ ነው። እሺ ያው የሁለታችንን ፍላጎት ነው። ሶሻል ሚዲያ ምናምን ብዙ አትጠቀሚም? አልጠቀም። ከዚህ በኋላ መጠቀም ፈልጋለሁ እየዘመርኩ ምናምን ለመዝሙር ለበጎ። ስክሪን ታይም የሚባል ስልካችን ላይ በቀን ስንት ሰዓት ስልኩን እንዳየ ነው አፕሊኬሽኖቹ ይመዘግባሉ። ለምሳሌ በቀን ዩቲዩብ ላይ 55 ደቂቃ ቆይተሃል ይላል። ፌስቡክ ላይ ሁለት ሰዓት ቆይተሃል፣ ቲክቶክ ላይ ሶስት ሰዓት ይላል። ሲደመር በቀን አንድ ሰው ሶስት ሰዓት አራት ሰዓት ለካ ሳያውቀው ሶሻል ሚዲያ ላይ ምሳ ሰዓትም ሲያይ፣ መንገድ ላይ ሆኖ ሲያይ ተደማምሮ ሶስት ሰዓት አራት ሰዓት። እኔ ወጌሻ ከተማርኩ በኋላ ነው ያቆምኩት። ወገሻ ተመርሽ ያልዲ አው አራተኛ ያለው ምርቃት ላይ ኦንላይን ስለሆነ ነው። በቃ እንዴት ነው የረዳሽ ታዲያ ወጌሻ? አረ አፍርሶ ነው የሰራኝ። ምን ማለት ነው? ከባድ ነው። ሶሻል ሚዲያ ላይ ብዙ ሰዓት ነበር ረጅም ሰዓት አንዳንዴ ዓይናችን እምባ ያቀራልኩ ማለት የራሱ ነገር ከሆነ አሁን ቢሆን ችግር የለውም። ራሱ ጌን የሚያደርግበት ነው። ስራውን እየሰራ ከሆነ በስልኩ ችግር የለውም። ብዙ ነገር ነው ልሱ የሚያደርገው። ሊጫወት የመጣ ሰው ኮ እዚህ ላይ ነው። ከዛ ይወጣል ማለት ነው። እንግዲህ አሁንን እንኳን ሰው ቤት ሄደን ስልክ አወጥተን በቃ ምንም ላይ እሱ እሱ ነው የሚደረግ። ኧረ ከባድ ነው። ሰው ቤት ሄዶ አሁን የሲጋራ ሱስ ያለበት ሰው ወጣ ብሎ አጭሶ ይመጣላል። እኛም ሱስ ስለሆነ ላጣ አድርገን ትንሽ ተቅተካ አድርገን ነው ምንም መለሰው። ከባድ ነው። በጣም አዲክሽኑ ከባድ ነው። በዛ ላይ ንጹህና ድንግል የሆነውን አእምሯችንን የተገኘው ሀሳብ ሁሉ መድፊያ እያደረግን ነው። ነው የተደፋው ደግሞ የተዘራ ይበቅላል ነው የማንፈልገው ነገር በቅሎብን ማንነታችን ተቀይሮ ሳናቀው የሆነ ሰዓት ላይ ማይሆን ወሬ እያወራን ራሳችን እናገኘዋለን። ወይ ሰው እየተቸን፣ ወይ ፖለቲካ ውስጥ ገብተን ሌላ ታሪክ። እውነት ነው። ብዙ ሰው አሁን ካለቀ በኋላ ነው በቃ ነው ምንድን ነው የቀየረ የሶሻል ሚዲያ ላይ አልገባ። ለምን ትገባላችሁ? አንቺ እኮ በፊት ታይ ነበረ። በቃ ይሄ በፊት ታሪክ ነው። ካቆምኩኝ በቃ አቆምኩኝ። ምንድን ነው ግን የተማርሽው? ምንድን ነው ይሉኛል። ግን በቃ ይቀይራል ትምህርቱ። በጣም ቀይሮኛል፣ ደግሞ ብዙ ሰው እንደቀየር እርግጠኛ ነኝ። በጣም አንድ ልጅ ትላንት መንገድ ላይ ያገኘው ና፣ በጣም ተስፋ ቆርጬ ስራ አጥቼ በጣም በቃ ተጎድቼ አለው ና ወጌሻ የሚለውን ትምህርት የእናንተ ብማር ምናምን አለኝ። ዩቲዩብ ላይ ኮለቀነዋል ነው አልበ ነጻ እዛ ለምን አታየውም አልኩት። አላመነኝም። ዋጋውን ሰምቶ ነበር ደውሎ ጠይቆ ከብዶት ነው የቶ አይ፣ በቃ ስናየው ብዙ ሰው አቅም የለውም። ሁሉም ሰው ከፍሎ መማር አይችልም። ግን ፍላጎት ያላቸው እኛ ጋር ከ12000 ሰው በላይ ተመዝግቦ ነበር ግን ዋጋውን ሲሰማ ው መክፈል አልችልም ብሎ ያቆማል። ስለዚህ ተመልካቾቻችን በዚህ አጋጣሚ እስከ አራተኛ ዙር ድረስ ያስተማር ነውን የወጌሻ የዩቲዩበሮች ስልጠና የስብዕና ግንባታም ስልጠና ስለሆነ ዩቲዩበር ብቻ ሳይሆን አስተሳሰብንም ስለሆነ ስልጠናው ዶንኪ አካዳሚ የሚል ዩቱብ ከፍተን እዛ ላይ ወደ 16 ቪዲዮ ሙሉ ትምህርቱን ጭነነዋል። ቤታችሁ ቁጭ ብላችሁ በተመቻችሁ ሰዓት ምንም ገንዘብ ሳትከፍሉ በኢንተርኔት ብቻ እንድታዩትና እናንተም እንድትጠቀሙበት እንጋብዛችኋለን፣ አደራ እንላለን። አሁንም አንድ ዝማሬ ደግሞ እስቲ ካንቺ ስራዎች መካከል እንስማና እሺ።

ግንስ ምራቅ ሲተፉበት ዝም ያለ፣ ወንጀለኛ ሲሉ ዝም ያለ፣ ምን አይነት አባት ነው ሲዘባበቱበት ሰዓት በትግስት ያለፈው ከወንበዴ ወችጋር ጋር ለፍርድ የቆመው ምን አይነት አባት ነ? በቀራንዮ ላይ በመስቀል ላይ የዋለ ሲጸልይ ነበር የሚያደርጉትን አያውቁምና ይቅርበላቸው እያለ ምን አይነት አባት ነ አቤቱ ትትና አቤቱ ትዕግስት አቤት ትና ሰውን ማፍቀር እስከ ሞት አቤት መዳንያ ለማምላካችን በመስቀል ላይ ዋለ ለሁላች አቤት መዳን ያለ ማባታችን ቀራኒዮ ዋለ ሊቤዥን ቃለዮት ያሰማልን፣ መንግስተ ሰማያት ያውርስልን፣ አሜን። ያው ቃለ ሕይወት ያሰማልን ያልኩት ስብከት ስለሆነ ነው። በቅዱስ ወንጌሉ የተጻፈውን ነው ያዜምሽው። ልክ ቅዳሴ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፍ ቅዱስ ላይ የተጻፈውን ነው በዜማ የምትልልን፣ መዝሙረ ዳዊት ላይ የተለያዩ ቦታዎች ላይ የተጻፈውን እና ይሄም፣ እንደዛ ዝማሬው ቅዱስ ወንጌል ላይ ያለውን ቃል ነው። አንቺም በዜማ ያልሽው ና ደስ ይላል በጣም። የራስሽን አልበም ለመስራት ጥረት ስታደርጊ ምን አይነት ከባድ ነገሮች ገጠሙሽ? ልክ ከፕሌን ስወርድ ትንሽ ጉፋን እያመመው ነበር ልጄ ማለት ነው። አፍኖታል፣ ምናም ምናምን አሉ። ከሱ ጋር ደግሞ አራት ሰዓት ነበር የተቀጣጠር ነው። ደወልኩለትና እንደዚህ እንደዚህ ተብሎ ተደወለልኝ። ሁለት ሳገባለኝ አልኩት፣ የተወሰነ እንኳን ሰርቼ እንዲሄድ ማለት የፕሌን ትኬት ቆርጬ፣ የተወሰነ ብቻ ሰርቼ ወጣው። መንገድን ስለሚዘጋጋ ሙሉ ሰርቼ ሚሄድ አልችልም። ከዛን ድጋሚ ተመልሽ መጥቼ ይሰራ ሁለዙ ተቀርተሽ፣ ግን እንደምትፈልጊ መጣ። አዎ አለቀልኝ። የሆነ ደግሞ አንድ መዝሙር ትንሽ ተበላሸ። ሲበላሽ ደግሞ ድጋሚ መጣው አስተካክ እየሄድኩ ማለት ነው። ያኔ አልበሙን በተመለከተ እንዴት ነው ሊወጣ የታሰበው ሰዎች በምንድን ነው የሚያገኙት የሚለውን ብትነግሪን ነው። በራሴ ቲዩብ ነው የምለቀው። በጣም ጎበዝ። ያው የወጌሻ ተማሪ ስለሆንሽ ዩቲዩብ ከፍተሻል ማለት ነው። ከፍቻለሁ። ግሩም ድንቅ። ምን ይባላል? አላዶር አላዶር። ምን ማለት ነው? ከአምስቱ ቅንዋተ መስቀል አንዱ ማለት ነው። ኢየሱስ ክርስቶስ የተቸነከረባቸው ማለት ነው። እስቲ ሰብስክራይብ ላርግ እንግዲህ እንዲደርሰኝ ሰላሳ አራት ሰብስክራይበር የነበረው ማለት እህታችን የዘማሪት ፀሐይ ዝማሬዎች እንዲህ እንደምታዩት ለእናንተ ይፋ ተደርገዋል። ከስር ያለው ሊንክ ብትጫኑት በቀጥታ መዝሙሮቹ ተለቀዋል። እየገባችሁ ዝማሬዎቹን እያያችሁ እያደመጣችሁ አብራችሁ እየዘመራችሁ ኮመንት ላይ ታዲያ አስተያየታችሁን በሰፊው እንድትለግሷት ስትዘምሩት፣ ምን እንደተሰማችሁ ዝማሬውን እንዴት አያችሁት፣ በቀጣይ ከእሷ ምን ትጠብቃላችሁ የሚለውን ዩቲዩብ ላይ እየገባችሁ አስተያየት እንድትሰጧት በጣም አደራላችኋለሁ። የተማረች ዩቲዩበር ነች፣ የወጌሻ ተመራቂ ነች፣ እንደገና ደግሞ በሰንበት ትምህርት ቤት ውስጥ ያለፈች ዘማሪት ነች። እንዲህ አይነት አዳዲስ ጸጋዎችን ወደፊት ማምጣት ያስፈልጋል። እግዚአብሔር በፈቀደ መጠን ደግሞ የበለጠ ነገ ለብዙዎቻችን የሚያስተምር፣ የሚመክር፣ የሚያጽናና ጸሎት የሆነ ምስጋና የሆነ ዝማሬ ይዛ እንድትመጣ እኛ በአስተያየት በሰፊው ማገዝ እንችላለን ማለት ነው። ስለዚህ አክብራን እዚህ ድረስ መታ ዝማሬዎቿን በእኛ ሚዲያ ይፋ ስላደረገች ከልብ ከልብ ነው የምናመሰግነው። እንደው ዘማሪት ፀሐይ ማስተላለፍ የምትፈልጊ መልእክት ካለ ወይም ያላወራ ነው ያልነካ ነው ርስት ካለ አውርተን በመጨረሻ አንድ መሰነባበቻ መዝሙር ጋብዘሽን እንጨርሳለን። በመጀመሪያ ሰማይንና ምድርን የፈጠረ ዓለምን ካለመኖር ወደ መኖር ያመጣ ቅዱስ አምላካችን የድንግል ማርያም ልጅ ኢየሱስ ክርስቶስ የተመሰገነ ይሁን። አመሰግነዋለሁ፣ አመስግኑልኝ፣ ክብር ምስጋና ይድረሰው። በመቀጠል ዶንኪ ትዩብን አመሰግናለሁ። አንተ ነው አመሰግናለሁ፣ ሀሳቤን ተቀብለ እዚህ ድረስ ስላመጣኝ ማለት ነው። ባለቤቴን አመሰግናለሁ። አልበሙን ሙሉ በሙሉ እሱ ነው የሸፈነልኝ ማለት ነው። እንዳውጣ የረዳኝ እሱ ነው። ቤተሰቦቼን አመሰግናለሁ የተባበራችሁኝን ሁሉ አመሰግናለሁ። ልክ ነው። እንግዲህ መቼም በጉዞሽ ሁሉም አሻራ ዋለ አሻራችሁ ያለ ሰዎች በሙሉ ተመስግናችኋል፣ እግዚአብሔር ያክብርልን። እንግዲህ መሰነባበቻ አንድ መዝሙር ሰምተን በቀጥታ ዩቲብ ላይ ገብታችሁ ያሉትን መዝሙሮች በሙሉ ደጋግማችሁ ሰምታችሁ ኮመንት እንድታደርጉ በጣም አደራራችኋለሁ። የመጀመሪያ ስራ ኮመንት ይፈልጋል፣ ግን በተቻለ መጠን በመንፈስ ቅዱስ የተቃኘ ኮመንት እንጽፉ ደግሞ አደራራለሁ። ወደ ዝማሬ ከሐና ኢያቄም ልጅ ከታናሿ ብላቴና ተወለደ ጌታ በቱም ድንግልና በከብቶቹ ግርግም ቃለ እግዚአብሔር ወረደ ዓለም ሚድን ዘንድ ጌታ ተወለደ። ከሃና እያቄም ልእች ከታናሽ ብላቴና ተወለደ ጌታ በቱም ድንግልና በከብቶቹ ግርግም ዝቅ አለ ወረደ፣ ዓለምን ሊያድን ዘንድ ጌታ ተወለደ። የአማልክት አምላክ ተወለደ፣ አልፋና ኦሜጋ ተወለ

ብላቴና ተወለደ ጌታ በቱም ድንግልና